ፕሮፌሰር ላጲሶ የለውጥ አምጪ ድምፅ። ኢትዮጵያ በሎሬት ፕሮፌሰር ላጲሶ ጌ.ዴሌቦ እረፍት እጅግ ተጽዕኖ ፈጣሪ እና ለውጥ አምጪ ሰብዕናን አጥታለች። ፕሮፌሰር ላጲሶ ከግማሽ ምዕተ ዓመት በላይ የኢትዮጵያን ታሪክ ነጠላ ትርክት በመቃወም ረገድ ግንባር ቀደም ምሁር ነበሩ። የሀገሪቱን ታሪክ ይበልጥ የተሟላ እና ሁሉን አካታች አድርገው አቅርበዋል። እስከ ሀያኛው ክፍለ ዘመን መገባደጃ ድረስ ሲነገር የነበረው የኢትዮጵያ ታሪክ በዋናነት በሰለሞናዊ ስርወ መንግስት እና በሴማዊ ቋንቋ ተናጋሪ በሆኑ ልሂቃን ላይ ብቻ ያተኮረ አንድ ወጥ እይታ ነበረው። ፕሮፌሰር ላጲሶ ይህንን ኢፍትሐዊ የታሪክ ትርክት በመተቸትም በመተቸት ብሎም በመለወጥ ረገር የተሳካላቸው እጅግ ቁርጠኛ እና ተጽዕኖ ፈጣሪ ሰው ነበሩ። ፕሮፌሰር ላጲሶ የተወለዱበት ዘመን የሚታወቀው ሰፊውን ሕዝብ እንደ ተገዢ አድርጎ በሚመለከት የተማከለ የአገዛዝ ወቅት ነበር። እሳቸውም ይህንን መገፋት ሕጋዊ መሰረት ያለው አስመስሎ ያቀረበውን ርዕዮተ ዓለም ለመገዳደር በዘመናቸው የታሪክ ምሁርነትን እንደ መሳሪያ ተጠቅመዋል። ሕይወታቸውንና ስራቸውን የሰጡት ለአካዳሚያዊ ልምምድ ብቻ ሳይሆን ጥልቅ የሆነ የምሁራዊና የፖለቲካ ሚና ለመጫወትም ጭምር ነበር። በሕይወት ዘመናቸው የኢትዮጵያን መንግስታዊ ስሪት መሠረታዊ ተረኮችን የተገዳደሩ ሲሆን ለዘመናዊ የመንግሥት አፈጣጠርም አማራጭ ትርጓሜን ሰጥተዋል። ይህን በማድረጋቸው ታሪካቸው ላልተነገረላቸው ወይም የተዛባ ታሪክ ለተነገረላቸው በሚሊዮን ለሚቆጠሩ ኢትዮጵያውያን ሁሉ ነቃፊ ታሪክ እንዲኖር አስተዋጽኦ አድርገዋል። ሎሬት ፕሮፌሰር ላጲሶ ከታሪክ ምሁር በላይ ነበሩ። እሳቸው የሀገሪቱ የታሪክ ማህደር እና ድምፅ ለሌላቸው ድምፅ ነበሩ። እንዲሁም በስራዎቻቸው ለዘመናዊቷ ኢትዮጵያ የፌዴራላይ የፌዴራል መንግስት አወቃቀር ምሁራዊ ንድፍ ካበረከቱ አንዱ ነበሩ። ህልፈታቸው የአንድ ዘመን ማብቂያና ታላቅ ክሳራ ቢሆንም ምሁራዊ አሻራቸው የዘመናዊቷን ኢትዮጵያ ውስብስብነቶች ለመረዳት ወሳኝ ናቸው።